የቤት ሰራተኞችን የጡረታና የሌሎች ማህበራዊ ዋስትና አገልግሎቶች ተጠቃሚ የሚያደርግ የስራ ቅጥር ውልና መመሪያ በቅርቡ እንደሚወጣ አንድነት የኢትዮጵያ ቤት ሰራተኞች ማህበረ ህብረት አስታውቋል። የተወደዳችሁ የከፍት ውብ ተመልካቾች እንዴት አላችሁ? ሰላምታዬ በያላችሁበት ከእናንተ ጋር ይሁን። ለኢትዮጵያ የቤት ሰራተኞች ጥሩ መረጃ ተሰምተዋል። እሱን መረጃ እነግራቸዋለሁ። የህብረቱ ፕሬዚዳንት ሂሩት አበራ እንደገለጹት ከሆነ መመሪያው በመዘጋጀት ላይ እንደሚገኝ ገልጸው ለሚመለከታቸው ባለድርሻ አካላት ግብዓት የታከለበት መሆኑም ተናግረዋል። መመሪያው ጸድቆ በስራ ላይ ሲውል የቤት ሰራተኞች መሰረታዊ መብቶች የሚያስጠብቅ ከአሰሪዎቻቸው ጋር የሚኖራቸውን ግንኙነት የሚያስተካክልና የስራ አካባቢያቸውንም ምቹ እንዲሆን የሚያደርግ ነው ተብሏል። ከሁሉም በላይ ግን መመሪያውና የስራ ቅጥር ውሉ የቤት ሰራተኞች ጉልበታቸው ሲደክም እንደ ጡረታ ያሉ የማህበራዊ ዋስትና አገልግሎቶች እንዲያገኙ የሚያደርግ ነው በማለት ገልጸዋል። ፕሬዚዳንት ሂሩት አበራ በዚህ ወቅት እንደተናገሩት የስራ ቅጥር ውሉና መመሪያው እያዘጋጀ ያለው የስራና ክህሎት ሚኒስቴር ነው። መመሪያው በቅርቡ ይወጣል፣ በጣም በቅርቡ ሲሉም ተናግረዋል። መመሪያው ለሰራተኞችም ለአሰሪዎችም የሚጠቅምና ግንኙነታቸውንም የሚያሻሽል ነው የሚሆነው ብለዋል። የስራ ቅጥር ውሉና መ መመሪያው በአሁኑ ወቅት ያለውን የአገሪቱ ነባሪያዊ ሁኔታ ከግምት ውስጥ ያስገባም ነው ብለዋል። መመሪያው የቤት ሰራተኞች አሰሪዎችም መብትና ግዴታቸውን እንዲያውቁ ያደርጋልም ነው የተባለው። አሁን ባለው ሁኔታ የቤት ሰራተኞች የማህበራዊ ዋስትና አገልግሎት ተጠቃሚዎች አይደሉም። በዚህ መመሪያ መሰረት ግን የቤት ሰራተኞች እንደ ማንኛውም ሰራተኛ መብቶቻቸው ይከበራሉ ማለት ነው። ለዚህ ደግሞ መሟላት ያለባቸው ቅድመ ሁኔታዎች አሉ ሲሉም ተናግረዋል። እነዚህ ዜጎች እንደ ማንኛውም ሰራተኞች መታየት አለባቸው ካልን እነሱን ሊያሟላቸው የሚገቡ መስፈርቶች አሉ። ሰራተኞች የሙያ ብቃት ማረጋገጫ ያገኙ መሆን አለባቸውም፣ ተብሏል። የቤት ሰራተኞች ለገበያው ብቁ እንዲሆኑም ስልጠናዎች ይሰጣሉ። ያሉባቸውም የሙያ ክፍተቶች ለመሙላት ይሰራል። አሰሪዎችም ለሚከፍለው ደሞዝ ተመጣጣኝ የሆነ አገልግሎት እንዲያገኝም ያስችላል ብለዋል። በሀገር ደረጃ ሕገወጥ ስደትን ለመቀነስ የሚያስችል ይሆናልም ብለን ተስፋ እናደርጋለን ብለዋል ፕሬዚዳንቷ። ነገሮችን ሰፋ አድርጎ የሚያይ መመሪያ ነው እየወጣ ያለው። መመሪያው ከወጣ በኋላ በአፈጻጸሙ ወቅት ተግዳሮት እንዳይገጥመው የግንዛቤ ማስጨበጫ ስራዎች እያከናወንን እንገኛለንም ብለዋል። በአሁኑ ወቅት የቤት ሰራተኞች በስራና ሰራተኛ አገናኝ ኤጀንሲ የሚዋዋሉ ውል ምንም አይነት ህጋዊ መሰረት የሌለው ኃላፊነትን የማይሰጥና መብትና ግዴታን የማይለይ ነው ሲሉም ተናግረዋል። መብትና ግዴታውን የማያውቅ ሰው ደግሞ የሚጣልበትን ቅጣት አይኖርም። ይህ መመሪያ ግን በቤት ሰራተኞች አስተዳደር በኩል ያሉትን ችግሮች ይፈታልም ሲሉ አክለዋል። ለአሰሪና ሰራተኛ መብቶችና ግዴታ ለይቶ የሚሰጥ ነው። ለዚህም ጠቃሚ የሆነ የቤት ሰራተኝነት ዘርፍን ሙያተኞችም መርጠው የሚገቡበት ስራ መደብ እንዲሆንም ያደርገዋልም ብሏል። በቤት ሰራተኝነት ዘርፍ ለአስር ዓመታት ያህል የተለያየ እንቅስቃሴ እያደረጉና ጥናትም ያደረጉ አንድ ባለሙያ በበኩላቸው በዘርፉ ሕጋዊ መሰረት ቢኖረውና በሕጋዊ ማዕቀፍ ቢደገፍ ለሀገር ኢኮኖሚ ጠቃሚ የሆነ ኢንዱስትሪ መሆኑን ገልጸዋል። ከአራት ዓመት በፊት በተደረገ የዳሰሳ ጥናት መሰረት በሀገሪቱ ወደ አምስት ነጥብ አምስት ሚሊዮን የሚገመቱ ሰራተኞች እንዳሉ የገለጹት ባለሙያው እነዚህ ዜጎች የተለያዩ ችግሮች እንደሚደርሱባቸው በጥናት አረጋግጫለሁ ብሏል። በጥናቱ መሰረት ከስምንት ዓመት ህጻናት ጀምሮ በቤት ሰራተኝነት የሚያገለግሉ ሴቶች አሉ። በተለይ ህጻናቱ ከገጠር ወደ ከተማ እየወሰዱ የቤት ሰራተኝነት እንደሚያሰሩም ተነግረዋል። ከገጠር ወደ ከተማ ወደሚገኝ አሰሪ ሲላኩ ትምህርት ይማራሉ በሚሉ ምክንያቶች ነው። በጥናቱ እንደታየው ግን ብዙዎች አልተማሩም ወይም ደግሞ አቋርጠዋል። አሰሪዎች ደሞዛቸውን እየቆረጡ ለቤተሰቦቻቸው እንደሚልኩ፣ ጾታዊ ጥቃት እንደሚደርስባቸው፣ በዚህም ላልተፈለገ እርግዝና ተዳርገው እንደሚወልዱም ይናገራሉ። በስነልቦናዊና ማህበራዊ እንዲሁም የጤና ችግር ይደርስባቸዋል። ወደ እምነት ስፍራዎች እንዲሄዱና እንዲያመልኩ አይፈቀድላቸውም። በቂ ምግብ እረፍትና እንቅልፍ እንዲያገኙ ምቹ የመኝታ ቦታ ማይሰጣቸውም። ባሰሪዎቻቸው ያስገድዶ መደፈር ችግር ይደርስባቸዋል በዚህም ወልደው ጎዳና የሚወድቁም ብዙዎች ናቸው ተብሏል ጡረታና የማህበራዊ ዋስትና አገልግሎት ባለመኖሩ አብዛኞቹ መጨረሻቸው ጎዳና ሆኗል እቃ ሰርቃቸዋል፣ ሰብራቸዋል ጥፋት ፈጽማቸዋል ተብለው ባሰሪዎቻቸው ያለ ደሞዝ ይባረራሉ በቤት ሰራተኝነት ሲቀጠርም ያለ ስራ ውል ስለሆነ ደሞዛቸው ሲከለከሉ ጥቃትም ሲደርስባቸው ከፍትሐ ብሔርና ከወንጀል ሕጉ ውጪ ሌላ ሕግ ስለሌለ ፍትሕ አያገኙም ነው የተባለው። ወደ ሴቶች ጉዳይ መስሪያ ቤቶች ሲሄዱም የእናንተ ጉዳይ እኛን አይመለከትምም ይባላሉ። መገለል፣ መድሎ፣ ስድብ፣ ድብደባ፣ መንቋሻሽም ይደርስባቸዋል። የቤት ሰራተኛ ነኝ ብለው ደፍረው እንዳይናገሩም አድርጓቸዋል። ችግሩ አሰሪዎች ደግሞ ከሙያ አንጻር ከመታመን አኳያ የቤት ሰራተኞችን ክፍተት እንዳለባቸው ያነሳሉ። ይህ ዘርፍ በህግ ቢደገፍ አሰሪዎች ሰራተኛም ግዴታቸውና መብታቸውን ያከብራሉ። በዘርፉ በህግ የተደገፈ ዜጎች ሀገር ለቀው የህገ ወጥ ስደት ሰለባ እንዳይሆኑም ትኩረት ሊሻው ይገባልም ብሏል። ዘርፉ ከፍተኛ እንቅስቃሴ የሚታይበትና ብዙ የሰው ኃይል የሚይዝ በመሆኑ ዜጎች እንደ አንድ የስራ መደብ ሊያዩት ይችላሉም ብሏል። ቤተሰቦቻቸውና ሀገራቸውን የሚደግፉበት ይሆናል። ዘርፉንም ለማሳደግ ያስችላል። በሀገሪቱ ኢኮኖሚ ላይ አስተዋጽኦ እንዲኖረውም ያደርጋልም ተብሏል። የህብረቱ ፕሬዚዳንት ሂሩት አበራ እንደገለጹት ከሆነ መመሪያው በመዘጋጀት ላይ እንደሚገኝ ገልጸው ለሚመለከታቸው ባለድርሻ አካላት ግብዓት የታከለበት መሆኑም ተናግረዋል። መመሪያው ጸድቆ በስራ ላይ ሲውል የቤት ሰራተኞች መሰረታዊ መብቶች የሚያስጠብቅ ከአሰሪዎቻቸው ጋር የሚኖራቸውን ግንኙነት የሚያስተካክልና የስራ አካባቢያቸውንም ምቹ እንዲሆን የሚያደርግ ነው ተብሏል። ከሁሉም በላይ ግን መመሪያውና የስራ ቅጥር ውሉ የቤት ሰራተኞች ጉልበታቸው ሲደክም እንደ ጡረታ ያሉ የማህበራዊ ዋስትና አገልግሎቶች እንዲያገኙ የሚያደርግ ነው በማለት ገልጸዋል። ፕሬዚዳንት ሂሩት አበራ በዚህ ወቅት እንደተናገሩት የስራ ቅጥር ውሉና መመሪያው እያዘጋጀ ያለው የስራና ክህሎት ሚኒስቴር ነው። መመሪያው በቅርቡ ይወጣል፣ በጣም በቅርቡ ሲሉም ተናግረዋል። መመሪያው ለሰራተኞችም ለአሰሪዎችም የሚጠቅምና ግንኙነታቸውንም የሚያሻሽል ነው የሚሆነው ብለዋል። የስራ ቅጥር ውሉና መመሪያው በአሁኑ ወቅት ያለውን የአገሪቱ ነባሪያዊ ሁኔታ ከግምት ውስጥ ያስገባም ነው ብለዋል። መመሪያው የቤት ሰራተኞች አሰሪዎችም መብትና ግዴታቸውን እንዲያውቁ ያደርጋልም ነው የተባለው። አሁን ባለው ሁኔታ የቤት ሰራተኞች የማህበራዊ ዋስትና አገልግሎት ተጠቃሚዎች አይደሉም። በዚህ መመሪያ መሰረት ግን የቤት ሰራተኞች እንደ ማንኛውም ሰራተኛ መብቶቻቸው ይከበራሉ ማለት ነው። ለዚህ ደግሞ መሟላት ያለባቸው ቅድመ ሁኔታዎች አሉ ሲሉም ተናግረዋል። እነዚህ ዜጎች እንደ ማንኛውም ሰራተኞች መታየት አለባቸው ካልን እነሱን ሊያሟላቸው የሚገቡ መስፈርቶች አሉ። ሰራተኞች የሙያ ብቃት ማረጋገጫ ያገኙ መሆን አለባቸውም፣ ተብሏል። የቤት ሰራተኞች ለገበያው ብቁ እንዲሆኑም ስልጠናዎች ይሰጣሉ። ያሉባቸውም የሙያ ክፍተቶች ለመሙላት ይሰራል። አሰሪዎችም ለሚከፍለው ደሞዝ ተመጣጣኝ የሆነ አገልግሎት እንዲያገኝም ያስችላል ብለዋል። በሀገር ደረጃ ህገወጥ ስደትን ለመቀነስ የሚያስችል ይሆናልም ብለን ተስፋ እናደርጋለን ብለዋል ፕሬዚዳንቷ። ነገሮችን ሰፋ አድርጎ የሚያይ መመሪያ ነው እየወጣ ያለው። መመሪያው ከወጣ በኋላ በአፈጻጸሙ ወቅት ተግዳሮት እንዳይገጥመው የግንዛቤ ማስጨበጫ ስራዎች እያከናወንን እንገኛለንም ብለዋል። በአሁኑ ወቅት የቤት ሰራተኞች በስራና ሰራተኛ አገናኝ ኤጀንሲ የሚዋዋሉ ውል ምንም አይነት ህጋዊ መሰረት የሌለው ኃላፊነትን የማይሰጥና መብትና ግዴታን የማይለይ ነው ሲሉም ተናግረዋል። መብትና ግዴታውን የማያውቅ ሰው ደግሞ የሚጣልበትን ቅጣት አይኖርም። ይህ መመሪያ ግን በቤት ሰራተኞች አስተዳደር በኩል ያሉትን ችግሮች ይፈታልም ሲሉ አክሏል። ለአሰሪና ሰራተኛ መብቶችና ግዴታ ለይቶ የሚሰጥ ነው። ለዚህም ጠቃሚ የሆነ የቤት ሰራተኝነት ዘርፍን ሙያተኞችም መርጠው የሚገቡበት ስራ መደብ እንዲሆንም ያደርገዋልም ብለዋል። በቤት ሰራተኝነት ዘርፍ ለአስር ዓመታት ያህል የተለያየ እንቅስቃሴ እያደረጉና ጥናትም ያደረጉ አንድ ባለሙያ በበኩላቸው በዘርፉ ህጋዊ መሰረት ቢኖረውና በህጋዊ ማዕቀፍ ቢደገፍ ለሀገር ኢኮኖሚ ጠቃሚ የሆነ ኢንዱስትሪ መሆኑን ገልጸዋል። ከአራት አመት በፊት በተደረገ የዳሰሳ ጥናት መሰረት በሀገሪቱ ወደ አምስት ነጥብ አምስት ሚሊዮን የሚገመቱ ሰራተኞች እንዳሉ የገለጹት ባለሙያው እነዚህ ዜጎች የተለያዩ ችግሮች እንደሚደርሱባቸው በጥናት አረጋግጫለሁ ብሏል። በጥናቱ መሰረት ከስምንት ዓመት ህጻናት ጀምሮ በቤት ሰራተኝነት የሚያገለግሉ ሴቶች አሉ። በተለይ ህጻናቱ ከገጠር ወደ ከተማ እየወሰዱ የቤት ሰራተኝነት እንደሚያሰሩም ተነግረዋል። ከገጠር ወደ ከተማ ወደሚገኝ አሰሪ ሲላኩ ትምህርት ይማራሉ በሚሉ ምክንያቶች ነው። በጥናቱ እንደታየው ግን ብዙዎች አልተማሩም ወይም ደግሞ አቋርጠዋል። አሰሪዎች ደሞዛቸውን እየቆረጡ ለቤተሰቦቻቸው እንደሚልኩ፣ ጾታዊ ጥቃት እንደሚደርስባቸው፣ በዚህም ላልተፈለገ እርግዝና ተዳርገው እንደሚወልዱም ይናገራሉ። በስነ ልቦናዊና ማህበራዊ እንዲሁም የጤና ችግር ይደርስባቸዋል። ወደ እምነት ስፍራዎች እንዲሄዱና እንዲያመልኩ አይፈቀድላቸውም። በቂ ምግብ እረፍትና እንቅልፍ እንዲያገኙ ምቹ የመኝታ ቦታ ማይሰጣቸውም። በአሰሪዎቻቸው ያስገድዶ መደፈር ችግር ይደርስባቸዋል። በዚህም ወልደው ጎዳና የሚወድቁም ብዙዎች ናቸው ተብሏል። ጡረታና የማህበራዊ ዋስትና አገልግሎት ባለመኖሩ አብዛኞቹ መጨረሻቸው ጎዳና ሆኗል። እቃ ሰርቃቸዋል፣ ሰብራቸኋል፣ ጥፋት ፈጽማቸኋል ተብለው በአሰሪዎቻቸው ያለ ደሞዝ ይባረራሉ። በቤት ሰራተኝነት ሲቀጠርም ያለ ስራ ውል ስለሆነ ደሞዛቸው ሲከለከሉ ጥቃትም ሲደርስባቸው ከፍትሐ ብሔርና ከወንጀል ሕጉ ውጪ ሌላ ሕግ ስለሌለ ፍትሕ አያገኙም ነው የተባለው። ወደ ሴቶች ጉዳይ መስሪያ ቤቶች ሲሄዱም የእናንተ ጉዳይ እኛን አይመለከትም ይባላሉ። መገለል፣ መድሎ፣ ስድብ፣ ድብደባ፣ መንቋሻሽም ይደርስባቸዋል። የቤት ሰራተኛ ነኝ ብለው ደፍረው እንዳይናገሩም አድርጓቸዋል። ችግሩ አሰሪዎች ደግሞ ከሙያ አንጻር ከመታመን አኳያ የቤት ሰራተኞችን ክፍተት እንዳለባቸው ያነሳሉ። ይህ ዘርፍ በህግ ቢደገፍ አሰሪዎች ሰራተኛም ግዴታቸውና መብታቸውን ያከብራሉ። በዘርፉ በህግ የተደገፈ ዜጎች ሀገር ለቀው የህገ ወጥ ስደት ሰለባ እንዳይሆኑም ትኩረት ሊሻው ይገባልም ብሏል። ዘርፉ ከፍተኛ እንቅስቃሴ የሚታይበትና ብዙ የሰው ኃይል የሚይዝ በመሆኑ ዜጎች እንደ አንድ የስራ መደብ ሊያዩት ይችላሉም ብሏል። ቤተሰቦቻቸውና ሀገራቸውን የሚደግፉበት ይሆናል። ዘርፉንም ለማሳደግ ያስችላል። በሀገሪቱ ኢኮኖሚ ላይ አስተዋጽኦ እንዲኖረውም ያደርጋልም ተብሏል። የተወደዳችሁ የከፍትው በአድማጭ ተመልካቾቼ ለዛሬው ይጠቅማቸዋል ያልኩት መረጃ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ መረጃ እንመለሳለን። ቸርሰንብቱ